በመልከ ብዙዋ ኢትዮጵያ በደቡብ ኦሞ ሾሎቆ ውስጥ ከሚገኙ ህዝቦች መካከል ሐመር፣ ካራና በና ብሔረሰቦች ብዙ የሚያስገርሙ ባህሎች ያሏቸው ቢሆንም ሚንጊ የሚባል ባህላዊ ጎጂ ልምምድ ግን አላቸው። ሚንጊ በሶስት መንገድ የሚገለጽ የማህበረሰቡን ባህል ነው። የመጀመሪያው ህፃን ልጅ ተወልዶ ከላይኛው ድድ አስቀድሞ ጥርስ ካወጣ ሚንጊ ይሆናል። ሁለተኛው ደግሞ አንድ ሴት ሳታገባ ካረገዘች የሚወለደው ልጅ ርግማን ያለበት ሚንጊ ይባላል። ሶስተኛው ደግሞ በባህሉ ውስጥ አንዲት ያገባች ሴት በእርግዝና ወቅት የምታከናውነውን ባህላዊ ልምምድ ሳታደርግ ቀርታ ብትወልድ ሚንጊ አሊያም እርግማን ያለበት ልጅ ነው የሚወለደው ተብሎ በብሔረሰቡ ይታመናል። ይህም እርግማን ወይም ሚንጊ ያለበት ሰው ካልተገደለ ለአካባቢው ማህበረሰብ ድርቅ፣ ረሃብ፣ ጦርነት፣ ቸነፈር አሊያም ማንኛውም አይነት የፈጣሪ ቁጣ ያስከትላል ተብሎም ይታመናል። ይህም ህጻናት ከወላጆቻቸው ተለይተው በድብቅ እንዲገደሉም ይደረጋል። ይህ ለአንዲት እናት ምን ያክል መከራ እንደሆነ ማሰብ ያናክልም የሚከብድ አይደለም። ቻው በ ቻው ጎበዛና የሰው ልጆች ባህልን ይፈጥሩታል። ባህል ደግሞ በጊዜ ሂደት የሰው ልጆችን በቁጥር ሱር አድርጎ ለባህሉ እንዲገዙለት ያደርጋል። እነዚህ የምትመለከቷቸው ህጻናት በዛ ምክንያት በዛ ባህላዊ ሂደት ምክንያት ለቤተሰባቸው መጥፎ እድልን ይዘው ይመጣሉ በሚል እንዲጣሉ የተደረጉ ናቸው። ብዙዎች ህይወታቸውን አጥተዋል፣ በአውሬ ተበልተዋል። ላሌ ላቡኮ የተባለ አንድ በደቡብ ኦሞ በካራ ማህበረሰብ የተገኘ ካራዱስ በተሰኘ ትንሽ ቀበሌ የተወለደ ለበርካቶች የህይወት መሰረት መሆን የቻለ ወጣት ዛሬ ብዙዎች በህይወት እንዲኖሩ ምክንያቱ ናቸዋል። እሱም ሁለት ታላላቅ እህቶቹን በሚንጊ ምክንያት አጥቷል። በአይኑ ሚንጊ ሲገደልም ተመልክቷል። ሚንጊ ሚንጊ ያሉት አንድ ህፃን ከእናትዮ ቀምቶ ይሮጣሉ። ስሮጡ ጫካ ወደ ወንዙ ወንዙ ጫካ ዳር ላይ ነው ያለው፣ ወደዛ ይገባሉ። ምንድነው የሚያደርጉ ብዬ እየተከታተሉ ሲሄድ ገብተ ሮጠው ወንዝ ውስጥ ሂጻናን ይጥላሉ ማለት ነው። ለመጀመሪያ ጊዜ ልጅቷ ውሃ ውስጥ ገብታ ጥልቅ ብቅ ብላ እንደገና ሰመጠች ማለት ነው። ሞተች። በጣም ደነገጥኩ። ለመጀመሪያ ጊዜ አንድ ሂፃን ከእናትየው ተቀምቶ ወደ ወንዝ ስጣል ለመጀመሪያ ጊዜ አየው። ላሌ ሚሽነሪ ትምህርት የመማር ድል በማግኘቱ ይህንን ባህል ማስቀረት እንዳለበት ያኔ በለጋ ዕድሜው ጊዜው ሲደርስም ኦሞ ቻይልድን መስርቶ መሳክቶታል። ለእህቶቼ የሚሆን ፋውንዴሽን አቋቁማለሁ የሚለው 15 እድሜ ላይ ሆኜ ገና ፕራይማሪ ስኩል ላይ ሆኜ ነው ያሰብኩት። ይህንን ማሰብ ቀላል አይደለም በዛ እድሜ ላይ ሆኜ። ከዛ ወደዚህ ያለው ነገር ሁሌ አይምሮ ላይ የሚመላለሰው ሁለት እህቶቼ ናቸው ያላየዋቸው። ከእናቴ አፍ ሰማዋል ያ ነገር አይምሮ ይን በጣም ቢዚ ያረገ በየአመቱ አስባለ ውስጤ በወሰነው ባስቀመጠው ራዕይ፣ እኔና ባለቤቴ ይህን ነገር መጀመር አለብን ብለን የመጀመሪያ በአንድ ልጅ ነው ጀመርነው። ከዛ እየተጨመረ እየተጨመረ መጣ። በብዙ ቀበሌዎች ወደ 35 ቀበሌዎች ነው የምንሰራው። ያንን ህዝብ ያንን ወጣቶችን በማስተባበር ከ60 በላይ የሚሆኑ ህጻናትን ማዳን ይችለናል። አሁን ሚንጊን እየተከላከለ ሰለባ የሆኑትንም እያሳደገ ለወግ ለማድረግ እያበቃም ይገኛል የመጀመሪያው ልጅ ተመርቃ መታ እዚህ ልጆችን እየረዳች ስራ አስኪያጅ ሆና እየሰራች ነው አንደኛዋ አንደኛው ወንድ ነው እሱ ደግሞ በዚህ አመት መጨረሻ ላይ ደግሞ ይመረቃል አዋሳ ላይ ማለት ነው በማኔጅመንት አንዷ እንደዛው በሜዲካል ሀረማያ ዩኒቨርሲቲ ትመረቃለች እነዚህ የመጀመሪያ ፍሬዎች ናቸው ብለው የመሰሉት በዚህ ያሉ ሁሉ ከሞት ጋር ፊት ለፊት ተጋፍጠው እድል ወደ ህይወት የመለሰቻቸውም ናቸው። ዛሬ ላሌ ላቡኮ ለእነዚህ ህጻናትና ወጣቶች ጀግና አባታቸውም ሆኗል። ከሞት ፍርድም አትርፎ ዛሬ ለዚህም አብቅቷቸዋል። አባታቸው ማለት ለኛ በጣም ሂሯችን ነው። ሁሌም ካጠገባችን አይለየም እና ለእኛ ሲል ብዙ ነገሮችን ያደርግልናል። የሚችለውንም የማይችለውንም ሁሉን ነገር ያደርግልናል ና በጣም ንወደዋለንና ከብረዋለን። ልጅ ገና ጻኑ ኝ ነው እዛ ያለው አስተዳደገን እንኳን ያለውበትም ቦታም በግልጽ አላውቅም፣ ከየት እንደመጣም አላውቅም ግን ከሀመር እንደሆነ አቃለ እና አሁን ላይ ደግሞ እስከ ከአንደኛ ጀምሮ እስከ 11 የተማርኩ 11ኛ ክፍል አሁን ደርሻለሁ። ይሄ የምታየው ወደ የሚጫወቱት ልጆች ከሞት ወደ ህይወት የመጡት ነው፣ በአስደናቅና በተአምራዊ በእግዚአብሔር ስራ ማለት ነው እኔ እነዚህ ህፃናትን ሳይ እህቶቼን በእነሱ ላይ አያለሁ። ያላየዋቸው እህቶቼ ፊታቸውን ሁሌ አነባለሁ፣ አስታውሳለሁ። ስለዚህ እነሱ በህይወት እየተንቀሳቀሱ ነው። የነሱ ፋውንዴሽን የነሱ መሰረቱ ነው ብዬ አስባለሁ። በኦሞ ቻይልድ ሚንጊነት ላይ በተሰራ የማህበረሰብ ግንዛቤም በአካባቢው ተጨባጭ ለውጥ እንዲመጣም አስችሏል። ከዚህ በፊት ሚንጊ ስንጀምር በአንድ አመት ከ300 እስከ 400 ህጻናት ይገደሉ ነበረ። ይሄ ነገር ከተሰራ በኋላ ይሄን ነገር ካዋቀረን በኋላ ቁጥሩ በየአመቱ ከ300 ወደ 400 ወደ 200 ከ200 መቶ እያለ አሁን በጣም በቅርብ ጊዜ በሰረነው ሪሰርች 20 እና 30 ወይ 10፣ 15 የሚሆኑ የሚንጊ ኬዞች ይነሳሉ። የኦሞ ቻይልድ ትምህርት ቤት በትምህርት ጥራት ላይም በክልሉ ሶስተኛ ደረጃንም ይዟል። በአሪና በደቡብ ኦሞ ዞኖች ደግሞ በአንደኝነት ደረጃ ላይም ይገኛል። አሁን ላይ ከ ሰባት መቶ በላይ ተማሪዎችንም ተቀብሎ በማስተማር የገቢ ምንጩም ለማድረግ እየሰራ ይገኛል። ሁልጊዜ ጊዜ ከምንለምን ራሳችን እንችላለን ሰስተናብሊቲውን አጠናክረን እንሂድ በሚል ትምህርት ቤቱን እያስፋፈ ነው ለምሳሌ ዶኖሮችን ማንም ስጠይቅ ትምህርት ቤት እንዲሰሩ ነው የምናበረታታው። ለምን የራሳችን ፋውንዴሽን ስትሮንግ እንደሆን ኢንካም እንዲሆን፣ እንዲሁም እድዝ ብቻ አይደለም አርባ ምንጭ ሌላ ሌላ ቦታ ላይ ትምህርት ቤቶችን እያስፋፋን ለመሄድ እያሰበን ነው። አሁን የሚታየው ትምህርት ቤት ከሰባት መቶ እስከ ስምንት መቶ ተማሪ የሚይዝ ነው። ማስፋፊያ እየሰራ ነው ከኋላ። ላሌ እነዚህን ልጆች እንደ ወንድም እንደ አባትም እንደ ጓደኛም ሆኖ ነው የሚያሳድጋቸው። አብረውት ያወጋሉ፣ ይቀልዳሉ አብረውትም ይጫወታሉ። በኦሞ ቻይልድ ትምህርት ቤት ሰብአዊነት ከፍ እንዲል በሰፊውም ተሰርቷል። በሞግዚትነት እየሰሩ ያሉ እናቶችም ዛሬ ላይ የልጆቹን ስኬት ሲያስቡት በእጅጉም ይደሰታሉ። ቤር ይመስገን ያው ስናሳድግ አሁን አድገው መሀል ላይ የመጣው ልጆች ተምሮ ዛሬ ኮሌጅ መገቡት አሉ ስድስት ደረሱት አሉ አራት ደረሱት አሉ ይሄ ይሄ ስታይ ደግሞ እጅግ በጣም ነው የሚያስደስተው። እቺ አሁን ስትመጣ ይዛና የሰባቀን ልጅ ናት ስትመጣኛ ጋ ማለት ነው። አሁን እግዚአብሔር ይመስገን ያው እንዳያችሁት በጣም ደህና ናት። ያው ለውጥ አላት። ለውጥን ስታይ ደግሞ እጅግ ደስ ይላል። በጣም ነው የሚያስደስት። እቺም ደግሞ እንደዛ የሆነ የሁለት ወር ነው ሶስት ወር ነው መጣችሁ። እቺ ደግሞ አክቲቭ የሆነች ልጅ ናት። ይሄ ይሄ ስታይ በቃ እጅግ በጣም ነው የሚያስደስት። በኦሞ ቻይልድ ውስጥ የሚገኙ እዚህ ያሉ ሁሉ በወንድማማችነትና በህትማማችነት መንፈስ በጋራም አብረው ይኖራሉ። ኦሞ ቻይልድ ደግሞ አሁንም የበለጠ ተደራሽ ለመሆን በካራዱስ ራይን ሰንቆ እየሠራም ይገኛል።